ሰላም እንዴት ናችሁ? ዶክተር ማህሌት እባላለሁ የአእምሮ ህክምና ስፔሻሊስት ነኝ። ዛሬ ስለ አይምሮ ጤና እክል የተወሰኑ ነገሮችን እላለሁ። አይምሮ ጤና እክል የሰው የአንድ ግለሰብ ስሜት፣ ባህሪ እና አስተሳሰብ እንዲለወጥ ሊያደርግ ይችላል እነዚህም ለውጦች የእለት እለት ተግባሩን እንዳይፈጽም እንዲሁም ከልክ በላይ እንዲጨነቅ ያደርጉት ሲያደርጉት የመመልከት ብለን ልንረዳቸው እንችላለን። ዓለም አቀፍ በሆነ ደረጃ ከአምስቱ አንዱ ሰው የአዕምሮ ጤና እክል በህይወት ዘመኑ ያጋጥመዋል ተብሎ ይታሰባል። እንዲሁም ከአራት ቤተሰቦች አንድ ቤተሰብ ውስጥ ሊከሰት ይችላል ተብሎ ይታሰባል። ነገር ግን ወደ ህክምና የሚመጣው ከግማሽ በላይ ነው። ከመጣም በኋላ ተቀጣይ ቀጣይነት ያለው ህክምና የሚያደርገው ሰው ከዛ በታች ነው። ይሄም ከአይምሮ ህመም ጋር ተያይዞ ያሉ መገለሎች እና በቂ ያልሆነ ግንዛቤ መኖሩ ጋር ተያይዞ የሚመጣ ችግር ነው። ነገር ግን እንደምናስበው ሁሉም የአይምሮ ህመም ቋሚነት ያለው ወይም እማይድን ነው ማለት አይቻልም። ብዙ አይነት የአይምሮ ህመሞች አሉ እንደ አይነታቸው እንዲሁም በአሁኑ ሰዓት በሳይንስ የተረጋገጡ በቂ የሆነ እገዛ ሊያደርጉ የሚችሉ የህክምና አማራጮች አሉ። ለዚህ የአእምሮ ጤና እክል ያጋጠመው ሰው ወደ አቅራቢያ ባለ አእምሮ ሕክምና ተቋም ደርሶ ተገቢው መፍትሄ እንዲያገኝ እንመክራለን።